በዚህ ማዶ ደግሞ እንቀቂላ በሚባለው ሀገር መሰለኝ አንድ ጊዜ ዲያታ የተገኘበት

እና እንደነገርኳችሁ ማዙም ካምቤት እያደስን ነው። እነሱ እስከሚጨርሱ እኔ ጉብኝት የለቀጥል ብዬ ነው። ዋናው ነገር አፍርሶ መስራት ሳይሆን ያለውን ነገር ማስተካከል ነው። ምክንያቱም ከሌላቸው ነው እንጂ መስራት ካለ ያለውን ማስተካከል ነው። አብሎ መስራት ለእናንተ ማድካሚ ነው። እዚህም አድካሚ ነው። ጉልበት አይገኝ ምረጉልኝ ጉልኝ እንትን በሉ ላይ በጣም ከባድ ነው። ብር መላክን ብቻ አትዩት እና ይህን ይመስላል። ንፋሴ ልጠጣ ማሴ የነፋስ ድምጽ ሰማችሁ? ሰማዩ ራሱ። በቆሎ እንዴት ነው? አልደረሰም እኔውን ንቅበስና ጎበዝ መንደራችን ሰፈራችን እዩት፣ እንዴት ደስ እንደሚል። ከብቶቹ። ሸዋየ እንዴት ነሽ? አልሐምዱሊላህ። ማን ነው? አልሐምዱሊላህ። አቤት አፈቢያችሁም ትምህርት ተማሩ። ተምራችሁ ውጤት አምጥታችሁ ስራ ግቡ። አረብ ሀገር፣ አረብ ሀገራት ይስዜኛ። ጓሮ እኛ ቤት ደረስ። ሂክማ አብዱ፣ እስኪ ብርቶችን ስጫት ተብያለሁ እና ውድ እህቶቼ እንግዲህ ጓሯችን ደርሰናል። ይህን በቁሎት ታስታውሳላችሁ። ለሶስተኛ ጊዜ ስቀርጽላችሁ፣ ለሶስተኛ ጊዜ የመጀመሪያው ደግሞ የቀረጽኩላችሁ ኮበለልኩ ባልኩት ቪዲዮ ከዛ ለሆነ ፕሮግራም ለሆነ ጉዳይ መቼ ደግሞ ቀርጬላችሁ ነበር። አሁን የት እንደ ዘረዘረዩት ጥንቅሽም አለው መሰል ናንተኝ። እስቲ ወዲ ውስጥ ደግሞ እንገባለን። ይሄ